የከበረው ሰላምታችን በያላችሁበት ይድረስ። እንደምናላችሁ ተመልካቾቻችን፣ ዘውትር ሰኞ መሸት እንዲሁም በድጋሚ ማክሰኞ ሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። እንደምን አለ ታሪኩ? ሰላም ነው። አሁን ሰላም ተመልካቾቻችን። እንዴት ነው አለን? እግዚአብሔር ይመስገን። ሳምንቱ እንዴት ነበር? ሳምንቱ መልካም ነበር። የኢትዮጵያ ፕሪሚየር ሊግ የጀመረበት ጀመረበት ሳምንት ሆኗል። 2018 ዓ.ም ኢትዮጵያ ንግድ ባንክ ፕሪሚየር ሊግ ጀምሯል። የኢትዮጵያ ፕሪምየር ሊግ ጀምሯል። በርዕሰ ጉዳያችን ውስጥ አንዱ እሱ ነው። ዛሬ ርዕሰ ጉዳያችንን በቅድሚያ ለማስታወቅ ያክል የሀዲያ ሆሳዕና ደጋፊ ማህበር ባለፉት ወራት መቋቋሙ ይታወቃል። ከአዲሱ ደጋፊ ማህበር ጋር አፈጻጸሙ ምን ይመስላል ጥያቄ አቅርበን ከደጋፊ ማህበሩ ፕሬዚዳንት ጋር ቆይታ አድርገናል። ወደ ተመልካቾቻችን የምናደርስ ይሆናል። ዓለም አቀፋዊና ሀገር አቀፋዊ ስፖርት ዜናዎችንም ለእናንተ የምናደርስ ይሆናል። የኢትዮጵያ ብሔራዊ ቡድን የሴቶች ማለት ነው 180 ደቂቃዎች ያክል መካከል ይቀሩታል፣ የአፍሪካ ዋንጫን ትኬት ሊቆርጥ ከሱ ጉዳይ ጋርም በተያያዘ የምንላችሁ ጉዳይ ይኖራል። የ2018 የሲቢኢ የኢትዮጵያ ፕሪምየር ሊግንም በተመለከተ የመጀመሪያ ሳምንት ሁሉንም ጨዋታዎች በባለን ደቂቃ መሰረት የምንነካካ ይሆናል። ወደ መጀመሪያው ርዕሰ ጉዳይ ለማለፍ ያክል የ ሀዲያ ሆሳና ደጋፊ ማህበር ወደ ሰኔ ወር አካባቢ ላይ መቋቋሙ ይታወሳል። ይህ ደጋፊ ማህበር ባለፉት ወራቶች የተለያዩ ስራዎችን እየከወነ ነበር። ምን ምን ስራዎችን ከውኗል የሚለውን ቆይታ አድርገን ነበር። በክረምት ነበረ የደጋፊ ማህበር ጠቅላላ ጉባኤ ተጠርቶ ወደ 11 አባላት ያሉት ደጋፊ ማህበር የተመረጠው አጠቃላይ ላለፉት ጥቂት ወራት በተለያዩ ስራዎች ላይ ሲንቀሳቀሱ እንደነበረ በተለያየ ማህበራዊ ሚዲያ ስንከታተል ነበር። አጠቃላይ አሁን ላይ እስካሁን እስካሁን እስካሉበት ድረስ ምን አይነት ስራዎች ሰርተዋል ወደፊት ምን ለመስራት አስበዋል በሚለው ዙሪያ ዲያስፖርት የደጋፊ ማህበር ፕሬዚዳንቱን አቶ ሎብዱኖ በየነን አነጋግሯል። ከሎብዱኖ ጋር ሰፊ ቆይታ ለማድረግ ጥረት የምናደርገውናል። በአጠቃላይ ከቀድሞ ደጋፊ ማህበር ጋራ የነበሩትን ክፍተቶች ወይም እዛ ላይ የነበሩትን ነገሮች ለማስቀጠል ጥረት እያደረጉ እንደሆነ ጭምር የሚያነሳበት ሀሳብ ነው እና በአጠቃላይ ደጋፊ ማህበር ክለቡ መደገፍ እንዳለበት በተደጋጋሚ ሎብዱኖ ሲያነሳ ነበር። አዎ የደጋፊ ማህበሩ ባለፉት ወራቶች ምን ምን ስራዎችን ከወነ የሚለውን ከአቶ ሎብዱኖ ተከታትለን መለስ። መተዳደሪያ ደንብ አለ። ያው በመተዳደሪያ ደንብ ነው ሰው የሚመራው። በተለይ ክለቦች፣ ተቋማት፣ እንደዚህ አይነት ነገር አሶሲሽንስ በመተዳደሪያ ደንብ ነው የሚመራው፣ አገር በህገ መንግስት እንደሚመራው ማለት ነው። ሶ በዛ ላይ ተመስርቶ በሁለት አመት በሶስት አመት በተለያዩ ጊዜ የተቀያየሩ ጊዜያት አሉና፣ ከኛ በፊት የነበሩት በሶስት አመት ይመስለኛልና ሶስት አመታቸውን ጨርሰው በትክክለኛው ሰዓት ላይ ምርጫ አድርገዋሉ። ከምርጫው ያው የምርጫ ሁሉ የተደረገው ኤክሰርሳይስ ያደረግ ነው። ዳይሬክት ዲሞክራሲ ነው። ከዛ በመቀጠል እኛ ወደዚህ ወደ ሊደርሽፑ ከመጣን በኋላ ምን ምን ተሰሩ ለሚለው ነገር የተወሰኑ ነገሮችን ለመጠቃቀስ ወዳለው እና እንደ ደጋፊ ማህበር ዋነኛው ነገር ቲሙን መደገፍ ነው። ደጋፊ ማህበርም በጠቅላላው ደግሞ ደጋፊ ቲምን ከተርሙ ራሱ መረዳት ይቻላል። ቲሙ ዋናውን ቲም መደገፍ ነው እና ሶስት ኤሌመንቶች አሉት በእውቀት በሀሳብ ማለት ነው እና በሞራል እና በገንዘብ መደገፍ መቻል አለበት። ያው ደጋፊም ደጋፊ ማህበርም ሊደግፍ መጣ ሲባል ሊደገፍ ሳይሆን ሊደግፍ፣ አሁን ባልኳቸው ሶስቱን ኤሌመንቶች ላይ ተመስርቶ ማለት ነው። ይህንን ለመደገፍ አንደኛ ሞቢላይዝ ማድረግ ሰዎችን፣ ህዝብ ሞቢላይዝ ማሰባሰብ አለብን። ሁለተኛ ሪሶርስ ሞቢላይዝ ማድረግ አለብን። ህዝብን ለማሰባሰብ የተደረጉ ሙከራዎች አሉ ከዚህ በፊት እሱን ወደ ኋላ አመጣበት አለኝ። ግን ሪሶርስ ለማሰባሰብ ደግሞ የተካሄደበት መንገድ አለ። አንደኛ ሰዎችንም ሁለቱም ባይናሪ ሎጂክ ነው። መታወቂያ ሁሉም ደጋፊ በመተዳደሪያ ደንቡም ላይ በተቀመጠው መሰረት የማግኘት መብት አለው። ያኛውን መብት በመጠቀም መታወቂያ እንዲያገኙ ትልቅ ጥረት ትልቅ እንቅስቃሴ ፍሮም ቨ ቢግኒንግ አድርገናል። ከዛ በዘለለ ማሊያ ነው እንግዲህ ማሊያ ዋነኛ ሽያጫችን ሶርስ ኦፍ ኢንካማችን የማሊያ ሽያጭ ነው። ማሊያዎችን ህጋዊ መልኩ ከተዋዋል ነው ተቋም ጋር አምርተን ለሚፈልጉት ደጋፊዎች መብታቸው ነው ብያለውኝ በአራቱም ካርዲናል ፖይንት አለም ጫፍ ላይ ላሉ ሰዎች የማስታወቂያ ስራ ተናል ይወርተናል። የሽያጭ ስራም እየተከናወነ ይገኛል ማለት ነው። ከዛ ስራ በተጓዳኝ እንዳልኩ ከዚህ በፊት ያልተደረገ ነገር ነው። አንደኛ ቤት ተከራይተናል። ከዚህ በፊት ያው መወቃቀስ ሳይሆን የነበረም ሁኔታ አልተደረገም። ያለመኖሩ የተወሰነ አንዳንድ ክፍተቶችን ፈጥሮባቸው ነበረ ብዙ ብዙ። ይህንን ነገር ስል በፊት ከነበሩት ከጅምሩ ጀምሮ ከነበሩቱ ብዙ ነገሮችን እንትን ብለናል። ልምዶች ወስደናል። በጣም ብዙ ልምዶችን ወስደናል። ብዙ ጠቃሚ ነገሮችን ወስደናል። ጠቃሚ ያልሆኑትን ደግሞ በመተው ላይ ተመስርቶ ነው ጉዟችን እንቅስቃሴያችንን የጀመር ነው እና ያው ፕራክቲካል ያደረግ ነው ሆነ ያደረግ ነው ላንች ያደረግ ነው ቢሮ ነው። መጀመሪያ ቢሮ መሆኑ አንደኛ የመሰብሰቢያ ቢሮችን ነው፣ ሁለተኛ የሽያጭ ማዕከላችን ነው። ያንን አድርገናል። ከዛ በመቀጠል በሁለተኛ ደረጃ ያንን ቢሮ ተጠቅመን ሽያጭ ማዕከል ነው እየሸጥን ነው። ደጋፊዎችንም ደግሞ ኢዝሊ የምናገኝበት አክሰስ ስፔስ የሆነ ቦታ ሎኬሽናችን ተቀምጦ እዛ ላይ በመመስረት መታወቂያ እየሰጠን ነው። ሰዎችን እየመዘገብን ነው። ቦርድ የራሱ ሆነ አሬንጅመንት አለው። ከቦርድ ውስጥ አንደኛው የደጋፊ ማህበር ፕሬዚዳንቱ ነው አንፎርቹኔትሊ ነኝ እና ከቦርዱ ጋር አንዱ አባል እንደመሆነ ከቦርድ ጋር ሰፊ ንግግሮችን አድርገናል። እኔም እንደ ቦርድ አባል ከዛ በዘለለ ደግሞ ከኔ ኮሚቴዎች ጋር አንድ ላይ በመሆን ከደጋፊ ማህበር ኮሚቴዎች ጋር ሰፊ የሆነ በእርግጥ ልክ ወደ ሊደርሺፑ ከመጣም በኋላ ቶሎ መገናኘት አለብን የሚል ጥረት አድርገናል። አጋጣሚ ብዙ ቢዚ የሚያደርግ ነገር አለ። የቦርድ አባላት እንደምታውቀው ማጆሪቲው የተለያየ ሴክተሮችን የሚመሩ የተለያየ ተቋማትን የሚመሩ ሰዎች ናቸው። ዌር ቱ ቢዚ እና ያንን ጊዜ አብቃቅተው ስኬጅል አበጁልን። በዛ መሰረት የእኛ ሙሉ አባላት ተገኝተን ሰፊ ዲስከስሽን ያድርገናል። እንዳልኩ ከእኛ ጋር ያሉ ልጆች እኛ ኮሚቴ ላይ በፉትቦሉ በጣም ብዙ እውቀት ዲፕ የሆነ እውቀት ያላቸው ሀዲያ ሆሳዕናን ፍሮም ደ ቬሪ ቢግኒንግ ሲደግፉ የመጡ ክፍተቶችን ደካማም ጠንካራ ጎንን በደንብ የሚያውቁ ልጆች ስለነበሩ ከእነሱ ጋር ሰፊ እኛ ጋ የነበረውን እውቀት እኛ ጋ የነበረውን ኤክስፒሪየንስ እና ልምድ በሰፊው ሼር ያደረግንበትና ትልቅ መድረክ ነበርና አመቱን ለምትጓዙ አመቱ ላይ ለምታደርገው ነገር ዝውውር ወቅት ላይ የሚደረገው ነገር አክቲቭሊ ወይም የተሳካ የዝውውር ሂደት ማድረግ በራሱ አመቱ ለምታደርገው ነገር ቤስት የሆነ ፋውንዴሽን ነው እና እዛ ላይ ሰፊ ጥንቃቄ በተሞላው መልኩ ሰፊ ድርጊቶች፣ ሰፊ ተግባራት ተከውነዋሉ። ጥናቶች ነበሩ፣ ኦብዘርቬሽን ነበረ፣ ብሬን ስቶርም ነበረ፣ ስለ ማርኬትን የማርኬት ጥናቶች ነበሩ። እና በዛ ላይ ተመስርቶ እንደ ደጋፊ ማህበር አባል ማን ነው አመራር፣ አጠቃላይ ዲስከስሽን ላይ ነበሩ ማለት እንደ ግዢ ኮሚቴ ግዢ ኮሚቴ ውስጥ ገብተው ሳይሆን ደጋፊ ማህበር እንዳልኩ ነው። ሰፊ የሆነ እውቀት አላቸው። ማርኬቱን ያውቁታል፣ ተጫዋቾችን ያውቁታል፣ ወቅታዊ ፉትቦልን በደንብ አድርገው ያውቁታል። እና ዛሬ ተመስርቶ እኔ ከቲሜ ጋር ሰፊ ውይይት ሰፊ ዲስከሽን በማድረግ ለግዢ ኮሚቴ የሚጠቅም ሀሳቦችን እኔም በበኩሌ አቅርብ ያለውኝ ዊች ሚንስ ኢንዳይሬክትሊ ያው የኔም ቲሞች ተሳትፈውበታል ማለት ነው። ሰፊ የሆነ ጥናት አድርገው የማርኬት ጥናት የኢንዲቪጁዋል ኳሊቲን አናሊሲስ ተሰርቶ በዚህ በዚህ ኳሊቲ ያለ በዚህ ከአሰልጣኝ ጀምሮ በተደረገው ሂደት ላይ የኔ ሙሉ ኮሚቴዎች ፓርቲሲፔት አድርገዋል። በሚገርሙ የነሱን ፓርቲሲፔሽን የፈጠረው ፖዚቲቭ ተጽዕኖ በጣም መልካም ነበር። እና ግዢ ኮሚቴ ከተገበራቸው ተግባራት ቅድም አንተም ጥያቄ ላይ እንዳነሳው ዝውውሮች ከአሰልጣኝ ጀምሮ አምና ከቀጠለው በነበረበት ሁኔታ የማቆየት እና አዲስ ዝውውሮች ተደርገዋሉ እና በዛ ላይ ሚናችን የነበረው በጣም ሰፊ ነው። ጥናት ላይ የተመሰረተ ነው። ኮንሰንሰስ ላይ የተመሰረተ ነገር ነበርና ያው ዋነኛው ነገር በመተዳደሪያ ደንብ በአጠቃላይ በቦርድ መተዳደሪያ ደንብ ላይ ተመስርቶ ለአሰልጣኙ ነው ትልቅ እንትን የሚሰጠው። ማለት የአሰልጣኝ ኢንተረስት ውሎች አሉ። አሰልጣኝ ፉል ፓኬጅ ኃላፊነቱን ይወስዳል። ይህን ተጫዋች አምጡልኝ፣ ይሄኛውን ውጤት አስመዘግባለሁ የሚል ዲል አድርገን በዛ ዲል ላይ ተመስርቶ እሱ የፈለገውን ተጫዋቾች ለማቅረብ ጥረት አድርገናል። ነገር ግን ይህን ሲባል ሙሉ በሙሉ አንድ ሰው አንድ ሰው ነው ተለቋል ማለት አይደለም። የኛም ኢንፍሉዌንስ፣ ፖዚቲቭ ኢንፍሉዌንስ ይሄ ቢሆን ሀሳቦችን ፎርዋርድ እናደረግ ነበረ። ከየት ያመጣ ነው? ከኢንታይር ደጋፊዎች ያመጣ ነው፣ ከደጋፊ ማህበር የመጣን እውቀት አጠቃላይ ዞኑ ላይ ካሉ ፖዚቲቭ ቲንከሮች ለኳሱ፣ ለሀዲያ ሆሳና እግር ኳስ ቲም ኢንተረስት እና ፓሽን ካላቸው ሰዎች ላይ ጥያቄዎችን ብሬን ስቶርም በማድረግ እናቀርብለት ነበር፣ ፎርዋርድ እናደረግ ነበር። ይሄ ነገር እንዴት ይቻላል፣ ይህን ነገር በዚህ መልኩ ቢታይ የሚል ነገር ያው ፍሪሊ፣ ነፃነት ሰጥተዋል ሲባል ያንተም ሀሳብ የእኛም ሀሳብ አለበት የሚለውን ነገር ለማስቀመጥ ያልነው ባለፉት ወራቶች የሀዲያ ሆሳዕና ደጋፊ ማህበር ምን ምን ስራዎች ሰሩ? በጥቂቱ አቶ ሎብዱኖ አንዳንድ ሀሳቦችን አንስቷል። በተለይም ደግሞ የደጋፊ ማህበርን ጽፈት ቤት ወይም ደግሞ የተለያዩ መለያዎችን መታወቂያ፣ መቀበያዎችን መስራታቸው ወይም ደግሞ መከራየታቸው ይበል የሚያሳይ ነው ማለት ይቻላል። ቢሮ አቋቁመዋል። ከክለቡ ቦርድ ጋር ውይይት አድርገዋል። በአጠቃላይ ጥቂት ከሚባሉ ክለቡ ደጋፊዎች ጋር ውይይት እንደነበራቸውና መለያዎችን ሲሸጡ እንደነበረ መታወቂያ ደግሞ ክለቡ አንድ ክለብ ደጋፊ ነኝ ብሎ አንድ ደጋፊ የመጠየቅ መብት ያለው የክለቡ አባልነት መታወቂያ ሲኖረው ጭምርና በእነዛ ስራዎች ላይ የተወሰኑ እንቅስቃሴዎች ማድረጋቸው፣ ወደፊትም በርካታ ስራዎች ለመስራት እቅድ እንዳላቸው ገልጸው ልናል አሁን ደግሞ ደጋፊውን ወደ አንድ የማድረግ በተወሰኑ ጊዜያት ላይ አንዳንድ ክፍተቶች ነበሩ። ደጋፊው እርስ በርስ የመጋጨት ያለመግባባትና በሁለቱ በሶስት ጎራ የመከፈል ነገሮችን አምናም በየአዳማ ስቴዲየም ላይ በነበረው እንቅስቃሴ በተወሰኑ ክፍተቶች ነበሩ። ያንን በማንሳት አሁን ደጋፊውን አንድ የማድረግ ስራዎች እንቅስቃሴ እንዳለ አቶ ሎብዱኖ አንስቶላ ከዚህና በተያያዥ ጉዳዮች ላይ ደጋ ቆይታ እናደርጋለን። ከደጋፊዎች ጋር ሊያገናኘን የሚችለው ሜዳ ላይ መደገፍ ወዘተ፣ በተለያዩ ቅድም ያልኩ መታወቂያን መብታቸውን ስለሆነ ማሊያ ማግኘት፣ በዛ በዛ እንገናኛለን ግን ውስን በአኮርዲንግ ቱ የመተዳደሪያ ደንባችን ላይ ተመስርተን ደግሞ በዓመት አንድ ጊዜ አስፈላጊ ከሆነ ግን ተጨምሮ ጠቅላላ ጉባኤ ቢኮዝ የእኛ ተጠሪነታችንም ጠቅላላ ጉባኤ ነው። የኛ ተጠሪነታችን ለጠቅላላ ጉባኤ ሲሆን ዳኛውም ጠበቃውም በእኛ ጉዳይ ጠቅላላ ጉባኤ ነው። ስለዚህ በጠቅላላ ጉባኤ እስክንገናኝ ግን አንዳንድ ነገሮች አብረን ዲስከስ ማድረግ አለብን ብለን ስላሰብን ቅድም የጠቀስኩት የልብ ደጋፊ ሆኖ ረጅም ጊዜ የደገፉ ስለክለቡ ተቆርቋሪ ነበሩ፣ ዋጋ የከፈሉ ሰዎች አሁንም ዋጋ የመክፈል ኢንተረስት አፒታይት ይኖራቸዋል ብለን ስለምናስብ በዛ ላይ ተመስርቶ ውስን ደጋፊዎችን የልብ ደጋፊዎች በሚልና የሚዲያ ኢንፍሉዌንሰርስ ኦፍኮርስ አሁን ላይ ባለው በጠቅላላ ጉባኤ ስላልደረሰ ግን ከነሱ ጋር ተነጋግረን መፍታት ያለብን ጉዳዮች ነበሩ። ያው ከድጋፍ ጋር ተያይዞ ሰምታይምስ አንዳንዴ ያው ሰዎች ስለሆን የተለያየ ሀሳብ ይኖረናል። ደጋፊን አንድና አንድ እዛ ጋር በዛ አጀንዳ የሚያገናኘው የሀዲያ ሆሳዕና እግር ኳስ ሲምን መደገፍና መደገፍ ብቻ ነው። ነገር ግን ያን ስትደግፍ ሰዎች ነንና እንደየመልካችን ሀሳባችን ይለያያል። እና የተለያየ አይነት ሀሳብ ያላቸው ደጋፊዎች በዚህ በኩል ልደግፍ በዚኛው በኩል ልደግፍ መንገዳቸው ዋና ጎል ዋን ሆኖ በዚህና በዛ በኩል እንደግፍ በሚል አንዳንድ የክፍተት ይኖራል፣ አለመግባባት ይኖራል። እና ይኛው ካለፈው ትራንስፋየር አድርጎ የመጣው ነገር እዚህ ጋር ከቶፍ አድርገን በዛ በአዲስ መንፈስ እንዲጀመር ወደ አዲስ ምዕራፍ ያው ምን ፈረንጆች የሚሉት ነገር አለ የፈርስት ኢምፕሬሽን ዝ ላስት ኢምፕሬሽን ነው ይላሉ። እና በአዲስ ምዕራፍ ለመጀመር ከሚል አውድ ላይ ተመስርተን ነው እና እንደዚህ የልብ ደጋፊ የምንላቸው እና ሚዲያ ኢንፍሉዌንሰርስ ዳይሬክትሊ ኮንሰርን የሚያደርጋቸው ስለሆኑ የእነሱ መግባባት ሌላውኛውን የማሱን ደጋፊ ኢምፓክት ያደርጋል እና ከዛ ላይ የተመስርቶ እነሱን ጠራ ናቸው ያደረግነው። እጅግ ፍሬያማ እጅግ ውጤታማ የሆነ ዲስከሽን ነው፣ ዲስከሽን ሳይሆን እዛው ፕራክቲካሊ ወደ ፕራክቲስ መቀየር የጀመረበት ሁኔታ ነበር። እና የውይይቱ አጀንዳም የነበረው የትውውቅ የይቅር መባባልና የወንድማማችነትን ኢንቴግሪቲን የመመስረት ነገር ነው። እንደ ታይትል ያስቀምጥ ነው። በዛ ላይ ተመስርቶ ቅድም እንዳልኩ በድጋፍ አካሄድ በዚህ እንሂድ፣ በዛ እንሂድ የሚል የሀሳብ ግጭቶች ነበሩ። እነዛን ግጭቶችን ማስወገድ በሚችል መልኩ በደንብ አድርገን ከተለያየ ሳይድ ከተለያየ ፖይንት ኦፍ ቪው ሀሳቦችን እንዲነሳ አድርገን በስተመጨረሻ ቅድም ያልኩ ኦፍኮርስ እግርና እግርን ሊጋጭ ይችላል። በሀሳብ የተጋጩ ወንድሞቻችን ነበሩ እያልኩ ያለሁት ፊዚካል ሳይሆን ፐርሰናል ሳይሆን የሀሳብ ግጭት ነበረ እና ይህንን ግጭት ሪዞልቭ አድርገን አጥርተን እንደዛ ለመግባባት የነበረውን ነገር አስተቃቅፈን እኛም ደስ ብሎን ከማስተቃቀፍ ከመተቃቀፍ አልፎ ወደ መላቀስ ደርሰን በኮንሰንሰስ ነው የተለያየ ነው ላለው ኢቭን የምንድን ነው የጋራ አቋም አውጥተን እዛ ላይ ተጨባብጠን ተቃቅፈን የተለያየ ነው እና በጣም ውጤታማ የዓመቱን ለመጀመር አሪፍ የሆነ ፕላትፎርም አሪፍ የሆነ ፋውንዴሽን መሰረት ጥለን ያለፍ ነው። ያው ዩኒቲ ከሌለ እኔ በተለያዩ መድረኮች እና በተለያዩ አጋጣሚዎች ስለ ዩኒቲ አነሳለሁ። አጋጣሚ እኔ ማስተርስ ጥናቴ ፒስ ኤን ሴኩሪቲ ነው እና የዩኒቲን ጥቅም ከሴኩሪቲ አንግል አይዋለሁኝ እና ዩኒቲ ከሌለ ትንሽ ነገርንም አቺቭ ማድረግ አችልም። የሀሳብ መከፋፈል የሀሳብ ልዩነት ይኖራል፣ ግን በሆነ በታለመለት አላማ ፎር ኢንስታንስ ሀዲያ ሆሳና ፉትቦል ክለብ አለ። የደጋፊና የደጋፊ ማህበር ዋነኛ ፕራይም ጎሉ የሚሆነው ምንድነው? መደገፍ ነው። መደገፍ እስከሆነ ድረስ በዛ አጀንዳ ዙሪያ የፈለገ የተለያየ ሀሳብ ይኖር መደገፍ ላይ መስማማት መቻል አለብን። ስለዚህ ከዚህ በፊት የነበሩት ላይ ለወቀሳ አይደለም። አንዳንድ የደጋፊ ላይ ክፍተቶች ነበሩ እንዳልኩ፣ ሴም ጎልን በተለያየ መልኩ እናስፈጽም በሚል ክፍተቶች ነበሩና ያንን ክራክ ያንን ጋፕ ደግሞ ካልተሞላ አሁን ለምንሄደው መንገድ አስቸጋሪ ነው የሚሆነው ብያምናለሁ። ቅድም እንዳልኩ ከጥናቴም ላይ ተመስርቶ በዩኒቲ በጣም ስለማምን ሰው ብቻውን ሊያደርግ የማይችለው ሁለት ሶስት አቅሞችን ፊዚካል ሊሆን ይችላል፣ ሜንታል አቅምን በመደመር ውጤታማ እንደሚሆን እንዳልኩ፣ የደጋፊ ኢንቫይሮመንት ላይ ያለ ነገር ክለቡን ኢምፓክት ያደርጋል፣ ዳይሬክት ኢምፓክት ያደርጋል ክለቡ ላይ ይኖረዋል። እና ይህንን ለማስተካከል ያልሄድነው ርቀት ትናንትና ያደረግነው ማሳያ ነው። ሰፊ ርቀቶችን ሄደናል። ትናንትና ያደረግነው ትልቁ ነገር ነው። እንዳልኩ አምና ዩኒቲ አካባቢ ላይ የነበረው ክፍተት እርስ በርስ ሰዎች እስከ መጋጨት ደርሷሉና፣ ልዩነቶችን አጥብበን ሰውንን የተለያየ ሀሳብ ሊኖረን ይችላል፣ ግን ሴም አጀንዳ ላይ ተመሳሳይ ሀሳብ ሊኖረን ይገባል በሚል ኮንሰንሰስ ላይ ደርሰን የተለያየ ነው። እና እንደዛ አይነት ክፍተት እንዳይኖር አሁን የእኛ ሚና ይኖራል። እኛ እንደ ደጋፊ ማህበር የምናደርገው ነገር ወደ ደጋፊ ይገዩታል። በእርግጠኝነት ይሄን የሆነው በፊት በነበረው ወቀሰ አይደለም። የነበሩ ነገሮች አሉ አሻሽለን መሄድ አለብን ብዬም ስለማምን ነው እና ያኛው እኛ መሀል ያለው ጋፕ ሌላኛውን ገቨርን ያደርጋል እና ጋፖች እንኳን ቢኖሩ የሀሳብ ልዩነት ቢኖር ከኢጎይስቲክ ኔቸር በጸዳ ሁኔታ ተነጋግረን ወደ ኮንሰንሰስ ላይ በመግባት እኛ የፈጠርነው ነው ዩኒቲ ወደ እንትኖችም ላይ ዲፊዝ ያደርጋል። ዲፊዥን የሚባለው የሳ ላይክ ሽቱ የሆነ ነገር ጋር ስፕሬ ስታደርገው ዲፊዝ እያደረገ ሄዳል። እና እኛ በኮንሰንሰስ ነው በንግግር ነው እየቀጠል ነው። እንደ ደጋፊ ማህበር የደጋፊ ዲሲፕሊን እንዳልኩ ነው ዳይሬክትሊ አፌክት ያደርጋል ቲሙን፣ የቲሙን እንቅስቃሴ ኤንታየር እንቅስቃሴ አፌክት ያደርጋል። እና ቲሙን መደገፍ የምትፈልጉ ከሆነ አንዳንዴ እደግፋለሁ ብለህ መጎዳበት ሲቹዌሽን ይኖራል። እና ይህንን ለማስቀረት ሰፊ ንግግር ቃል ከመገባባታችን በፊት ሁላችንም ለሁሉም እድል ለመስጠት ሞክረናል። በእርግጥ ለሁሉም ባናዳርስም ኮርኮር ሀሳብ አለን የሚሉ የልብ ደጋፊዎች፣ ያው ትናንትም የተጠሩት የልብ ደጋፊ የሚባሉት ናቸው። ሀሳቦቻቸውን በደንብ አድርገው አንሸራሽረዋል። ጥፋት ከእኔ ነው የሚጀምረው። በፊት ለነበረው ስቴዲየም ላይ ለነበረው ካቴጎሪ ተፈጥሮ ድጋፍ ላይ አንድ ላይ ያለ አለመሄዳችን፣ እኔም ኮንትሪቢዩት አድርጌ አለው አንተም ኮንትሪቢዩት አድርገና አለ የሚል ሁሉም ወደ እምነት በመተማመን የተመስርቶ ለመፍታት የተካሄደው ርቀት በጣም ትልቅ ስራ ተሰርተዋል ብዬ አምናለው ይሄም ውጤታማ እንደሚሆን እዛ በመቀጠል በዛ ስቴዲየም አካባቢ ላይ ቱርናመንቶች ላይ ድጋፍ ለመስጠት ተገኝተው ቅድም ያልኩ ኔጋቲቭ ነገር በማንጸባረቅ ክለቡን ዳይሬክትሊ አፌክት ያደርጋል የክለብ ውጤት ላይ ከዛ በዘለለ ቅጣቶች አሉ ኖትን የሞራል ጉዳይ የዲሲፕሊን ጉዳይ ብቻ ሳይሆን የምናደርጋቸው ዲሲፕሊን እዛ ላይ ተመስርቶ ለምሳሌ የአዳማ ላይ የነበረ ኤክስፒሪየንስ አለ እርስ በእርስ ተጋጭተዋል በሚል ወንበር ተሰብሯል የሚል ስለዚህ እንደዚህ አይነት ነገሮችን እጠቅማለሁ ብለን ሄደን እምንጎዳ ከሆነ መለስ ብለን ሁለት ሶስት ማሰብ መቻል አለብን። ክለብን ለመጥቀም መጥተን መጉዳት የለብንም። በኤኒሁ ወርክሩ በዚህኛውም በሌላኛውም መንገድ ክለቡን መጉዳት ስለሌለብን የደጋፊ ዲሲፕሊን ከመተዳደሪያ ደንቡ ላይ አንስተን በደንብ አድርገን ተወያይተንበታል። ምን እናድርግ የሚለውን ነገር አስቀምጠዋሉ እነሱ። እንደዚህ እንደዚህ ሆኖ ነበር ያስተት ነው። ስለዚህ በዚህ መንገድ መቀጠል አለብን የሚለውን እግዚአብሔር ይስጣቸው። በጣም ትልልቅ ልጆች ናቸው ደጋፊዎች። የልብ ደጋፊ ዋጋ ይከፈሉ ተርሙን መጠቀም ባልፈልግም ደም የከፈሉ ልጆች አሉ። መሆን የለበትም እስከዛ ድረስ የከፈሉ ልጆች አሉ እና ከነሱ ጋር ተመሰጋግነም ጥፋት ደረጃ ይሄን አጥፍተናል፣ በዚህ መልኩ መሄድ አለብን የሚል ሰፊ ሆነ የመተማመን እና የኮንሰንሰስ ጊዜ ነበረ እና ይሄ ገቨርን ያደርገናል ብዬ አምናለሁኝ። አቶ ሎብዱኖ በደጋፊ አንድ የማድረግ ስራ ዙሪያ ላይ ያነሰውን ሀሳብ ተከታትለን ተመልሰናል። ማጠቃላይ ክለብ አንድ የሚሆነው ደጋፊዎች በአንድነት ሲሆኑ ህብረ ዜማቸው በአንድነት ሲጨፍሩ፣ ስቴዲየም ላይ ያላቸው ድባብ አንድ ጎራ ላይ ሆነው አንድ ክለብ ሲደግፉ እንደሆነ ይታወቃልና ክለብን ለመደገፍ የአንድነት ወሳኝነት እንዳለው ጭምር በደንብ አንስቶልናል። አዎ፣ የሀዲያ ሆሳዕና ደጋፊ በሀገር ውስጥ ብቻ አይደለም ከሀገር ውጭ እንኳን በርካታ ደጋፊዎች ያሉት ክለብ እንደሆነ ይታወቃል። ባለፈው ዓመት ደቡብ አፍሪካ በነበረው ጉዞ እናስታውሳለን። ደቡብ አፍሪካ ኢትዮጵያ እስኪመስል ነበር ደጋፊ የገባው። ከዛም ባለፈ ድሬዳዋ ከተማ ላይ ያለው ደጋፊ ይታወቃል። አዲስ አበባ ከተማ፣ ሀዋሳ፣ አዳማ እያለን የተለያዩ ከተማዎችን በምንጠራበት ሰዓት ላይ የሀዲያ ሆሳዕና ደጋፊ ይታወቃል። ከሀዲያ ውጭም ሀዲያ ዞን ውስጥም ደግሞ የተለያዩ ተጓዦች አሉ። ሆሳዕና ከተማ ላይ ተጓዥ ደጋፊዎች አሉ። ከዛ አንጻር ህብረትን ለማድረግ የተሰራው ስራ መልካም ነው ማለት ይቻላል። ደጋፊው ማህበር ባለፉት ወራቶች ውስጥ ከሰራው ስራዎች ውስጥ አንዱ ደግሞ መለያ ሽያጭ ነው። መለያ ሽያጭ ሲባል የተለያዩ መለያዎች ባልተገባ መንገድ ሲሸጡ ነበር። ያንን መለያ መንገዶችን በማስቆም መለያን በትክክል ከክለቡ ደጋፊዎች ማህበር ጽህፈት ቤት እንዲገኙ አድርገዋል። በተያያዥ ጉዳዮች ላይ በተጨማሪም ደግሞ በዘንድሮ የውድድር አመት ላይ ደጋፊ ማህበሩ ምን ሊሰራ አስቧል የሚለውን በአጠቃላይ ከአቶ ሎብዱኖ ተከታትለን መለስ። ዋነኛ ሶርስ ኦፍ ኢንካማችን ማሊያ ነው ብለናል። ማሊያና ምናልባት ከመታወቂያ ውስን ነገር ቢገኝ ነው። ስለዚህ ይህን ከማሊያ ሽያጭ ጋር ተያይዞ ሰፊ ክፍተቶች ነበሩ። ምናልባት ከአምና ጀምሮ አምና ላይ ለወቀሳ ሳይሆን አምና ላይ ያልተሰሩ ስራዎች ነበሩ እና ያንን ነገር ከግምት በማስገባት ቅድም እንዳልኩ መልካም መልካም የነበሩ በጣም ሰፊ ነገሮችን ፋውንዴሽን የጣሉ ነገሮችን በፊት ከነበሩቱ የደጋፊ ማህበር ከነሱም በፊት ከነበሩቱ ለመውሰድ አሰስ ለማድረግ ጥረት አድርገናል። ከዛ በዘለለ ደግሞ አይሆንም፣ ጥሩ አቺቭመንት ጥሩ ትራክ ሪከርድ አይደለም ያለው ብለን የምናስባቸውን ነገሮች ለመተው ሞክረናል። እና በዛ ሂደት መሰረት ላይ ዋነኛው ክፍተት ሆኖ ያገኘ ነው ማሊያ ያለ አግባብ ይሸጥ ነበረ። አንደኛ የአይዴንቲቲም ጉዳይ ነው የምልህ ክለባችን ይህን መጥቀስ አስፈላጊ ነው ስለተገኘ ልጥቀስ። ክለባችን የዚህ ሀዲያ ሆሳዕና ፉትቦል ክለብ ሀዲያን በደንብ አድርጎ የእኛን አይን ኢንቲቲ በደንብ ያስታወቀ አንድ ኢንቲቲ ነው። ስለዚህ ይህን ኢንቲቲ ሚስዩዝ እንዲደረግ ክለብ ያገኛል የሚባለውን የዚህ ክለብ የሚያገኛቸውን ጥቅማጥቅም በአንዳንድ አውቀው በዚህ ተግባር የተሳተፉ ስግብግብ ሰዎች ባለማወቅ የተሳተፉም ሰዎች አሉ እና እነሱን ማስቆም ዋነኛው ኮር የሆነ ስራም ነበረ። እና ቀጥታ የገባ ነው። እንደዛ ነው ማርኬቱን የማጥራት ስራ አዌርነስ ክሬት የማድረግ በተለያዩ ሶሻል ሚዲያ ፕላትፎርም እንዳልኩ ኮሚቴ ላይ ያሉ ልጆች ሶሻል ሚዲያን ኤፌክቲቭ የሚጠቀሙ ናቸው። አይዘር ፌስቡክ ሊሆን ይችላል፣ ቲክታክ በደንብ ኤፌክቲቭ የሚጠቀሙ ልጆች ናቸው። ማስታወቂያዎችን በደንብ ሰርተናል እና በፊት የነበረው ማርኬቱን ክሊር የማድረግ ስራ አልተሰራም ነበር። እና ይህንን ክሊር ለማድረግ ሰፊ ርቀት ሄደን እንደውም አቺቭመንት ብዬ ከምጠቅሳቸው ትልቁ አቺቭመንታችን ይሄ ነው። ማሊያን በግድየለሽነት አሳትመው የሚሸጡ ሰዎች አግኝተናል ከዛ በዘለለ ከተለያዩ አካባቢ ከውሳና ውጪ ከሌላ ጋር በግድ የለሽነት አምጥተው እንትን ይላሉ፣ ይሸጣሉ። እና ይህንን ነገር ማርኬት ጥናት አድርገን አንደኛ ሱቆችን ያው ጥንቃቄ እንዲያደርጉ በሶሻል ሚዲያ ከሰጠን በኋላ መብታቸው ባልሆነ ህገ መንግሥታዊ መብታቸውን ባልተጠቀሙበት ሁኔታ ኃላፊነት በጎደለው ሁኔታ ሲያሳትሙ የተገኘውን የገንዘብ ቅጣት እስከመቀጣት ድረስ አድርሰናል። በመቀጠል አሳሰረናቸዋል። ያው እንዳልኩ የደጋፍ አይሚን የቦርድ አባላት ላይ ሰላምና ጸጥታ የቦርድ አባል ነው፣ የፖሊስ መምሪያም አባል ነው። ስለዚህ እነሱ በደምብ ኮላብሬት አድርገውናል፣ ደግፈውናል። በአንድ ፍሽካ ነው እንትን የሚሉት ተባብሯቸው የሚሉት አንድ ሰውንም ማመስገን እፈልጋለሁ፣ ከተማ ፖሊስ ያው ዲፓርትመንቱን ባላቅ ኮማንደር ኤርደዶ በግል እንደግል በደንብ አድርጎ ደግፎናል። እናመሰግናለን። እነ ኮማንደር ብርሃኑ ደግፎናል። እነ ብሌን ብዙ የደገፉን ሰዎች አሉ። ከኛ ጋር እንዲሯሯጡ ትእዛዝ በመስጠት ነገሮችን ኢዝሊ እንዲታይ በፈጣን የሆነ ሌጋል ግራውንድ እንዲታይ ከማድረግ አኳያ ሰፊ ትብብር አድርገዋሉ። እነሱን ላመሰግናችሁ ወዳለኝ እና ገበያ ላይ ይሸጥ ነበር። ኃላፊነት በጎደለው ይሄ ዳይሬክትሪ ክለቡን አታክ የሚያደርግ ነው። ቅድም ያልኩህን አይዴንቲቲያችንን በደንብ እንዲያደርጉ ያሳወቀን ይህንን ኢንቲቲ አታክ የሚያደርግ ስራ እየተደረገ ነበር እና ይህንን ዳይሬክትሊ ደን ኮንፍሮንት አድርገናል እና አሁን ለምናደርገው እንዳየኸው ቁጥር መጥቀስ አልፈልግም። መጀመሪያ ሳተምነን ለማስታወቂያ የተለያዩ አለም ላይ እንዲበተን የሆነው በዛ ምክንያት ነው። እየፈለግ ነው አዲስ ቀይረን አንደኛውም እንደም የመጀመሪያው ሜጀር የነበረው ከዚህ በፊት የነበረውን የተወሰነ ቀለሙን መደቡን የሀዲያን የሆነ የሚገልጽ ነገርን ሳናስቀር በተወሰነ እንትኑ ላይ ኤዲቲንግ ተደርጓል። የዲዛይን ለውጥ ተደርጓል። ዘንድሮ በምናደርገው ማሊያ ቅድም ያሳየው ቅድም ለብሽ የነበረው ማሊያ አንደኛው ነው፣ ዋነኛ ማሊያ። ሁለተኛው ደግሞ ይሄ ማሊያ ነው። የተወሰነ የዲዛይን ለውጥ ዋና ዋና ካልቸራል እሴቱን ቫሊዩን ሳይለቅ ግን የተወሰነ ማሻሻይ ያደርገናል። ይህንን ያደረግነው ምንድነው ማርኬቱን ክሊር ለማድረግ ነው። እንዳልኩ ማርኬቱ ተሞልቷል። በቃ ፎርጂድ በሆነ የፎርጀሪ ስራ አለ። ግለሰቦች ኃላፊነት በጎደለው መልኩ ገበያውን አጥለቅልቀውታል። ኢቨን ዋጋም አፕ ኤንድ ዳውን በጣም ውድ ይሸጣሉ ሌላኛው ደግሞ በረከሰ። ስለዚህ ይህን ማርኬት ክሪድ ከማድረግ ሰፊ ስራ ተሰርቷል። ፖሊሶች ኮላብሬት አድርጓል። ሰላምና ጸጥታ ከኛ ጋር በደንብ ኮላብሬት አድርጓል። የዞን ፖሊስ መምሪያም ሲተባበረን ነበርና ሰፊ ነገሮች አድርገዋል። አስተምረን ለቀናል። ቅጣት አስቀጥተን ለቀናል። ከዚህ በኋላ ግን ያው ክለቡ ከሚጎዳ ሀዲያን እንደዚህ አስታወቀ ኢንቲቲ ከሚጎዳ እርምጃዎች እንዲወሰዱና ሲሪየስሊ ሲሪየስ የሆነ እርምጃ ነው የምንወስደው። ሲሪየስ የሆነ በፍትሐብሔርም በወንጀልም እንዲቀጡ እናደርግበት ኦፍኮርስ ያው ሂደቱን ለህግ ባለሙያ እንተዋለን። ግን በህግ እንደምናይ ና ሲሬስ ሆነ እንደአሁኑ በሽምግልና ኢንተርቬንሽን ምናምን ማን ፈቅድ መሆኑን ለማሳሰብ ወዳለሁ። እና በዚህ ተግባር የምትሳተፉ ሰዎች አጋጣሚውን ስላገኘው ልንገራችሁ፣ ይህንን ነገር የማሳተም የመሸጥ ፍቃድ ያለው ኦንሊ የደጋፊዎች ማህበር ጽህፈት ቤትና ጽህፈት ቤት ብቻ ነው። እናንተ በህገ ወጥ መልኩ የተሰማራችሁ እባካችሁን፣ ሌላ ቢዝነሶችን ፈልጉ። ሌላ ስራዎችን ወይም ኮላብሬት ማድረግ መነጋገር የሚቻል ነገር ካለ ከእኛ ጋር እንነጋገር። ካልሆነ በህግ ነው እንትን እምንለው፣ እምንዳኘው በህግ ነው፣ ኬዛችን የሚታየው የሚለውን እንትን እላለኝ። ከዛ በዘለለ ግን ክለቡን እደግፋለሁ እያላችሁ ከህገ ወጦች ፐርቼዝ የምታደረጉ ሰዎችም ይሄ ልክ አይደለም ኢንቲቲ ሀዲያን ያሳወቀን ኤንቲቲ እየጎዳን እንዳለ በማወቅ ላይ ተመስርቶ ከዛ አኬዳችሁ እንድትመለሱና ኦሪጂናል መታወቂያ ከኛ በማውጣት መታወቂያ እንኳን ችግር አልነበረም። ኦሪጂናል ማሊያን የምታገኙትም ከእኛ ጋር ነው። ከኛ በመውሰድ ቲማችንን ዳይሬክትሊ ይደግፉ። ኢቭን እንደዚህ አይነት ስህተት ላንጌጅ የሚያደርጉ ሰዎችን ካያችሁ ለእኛ በመጠቆም እንድትተባበሩን የደጋፊም ኃላፊነት ስለሆነ አደራ ማስቀመጥ እፈልጋለሁ። ከሀዲያ ሆሳዕና የደጋፊ ማህበር ፕሬዚዳንት ከሆነው አቶ ሎብዱኖ በየነ ጋር ያደረግነው ቆይታ የተከታተላችሁትን ይመስላል። የተለያዩ ጥያቄዎችን አንስተን ለጊዜው አጠር ያለ ቆይታ አድርገናል ማለት ይቻላል። ባለፉት ወራቶች ያው ከነበራቸው አጭር ጊዜ አንጻር ምን ምን ሰሩ፣ በቀጣይነት ምን አቀዱ ከሚሉ ጉዳዮች ጋር በተያዘ አንዳንድ ሀሳቦችን አነሳን። በትላንትና ዕለት አዲስ አበባ ላይም የህብረት ጊዜ ክለቡ ፈጥሯል። ዛሬም ሰፊ ድግባብ ነው ያየነው በስቴዲየሙ ላይ የሀዲያ ሆሳዕና ደጋፊዎች ከሆሳዕና የተጓዙ ከአዳማ ከቢሾ ሶፍቱም እንዲሁም ከአዲስ አበባ የተጓዙ ደጋፊዎችን በስቴዲየም መመልከት ችለን ነበር። ዛሬ ክለቡ ደጋፊ ማህበር እንቅስቃሴዎች እያደረገ ይገኛል። ደጋፊን ወደ አዲስ አበባ ለመሸኘት መኪናዎችን እንደ እስከ ማዘጋጀት፣ አዲስ አበባ ያለውን ደጋፊ ደግሞ አንድ አድርጎ ወደ ስቴዲየም ይዞ የመግባቱ ነገር ዛሬ ለጨዋታው በፊት መመልከት ችለናል። ጨዋታው ላይም ደጋፊ በውዜ ባ ሲጨፍር እንደነበረ የተመለከትንበት እንቅስቃሴ ነበር። ሲነበር በአጠቃላይ ሀዲያ ሆሳና ደጋፊ ምን ያክል አንድ ሲሆን የተሻለ እንቅስቃሴ ማድረግ እንደሚችልም ጭምር የምንመለከትበት ወደፊት ይኖራል ብዬ አስባለሁ። ደጋፊ ማህበሩ በደንብ በቀጣይ ብዙ ስራዎችን መስራት እንዳለበት ጭምር በዚህ አጋጣሚ መልእክታችን እናስተላልፋለን። በቀጣይ ምን ይሰራሉ የሚለው ደግሞ ወደፊት እየተከታተልን እናደርስ ይሆናል። ከደጋፊ ማህበሩ ጋር በትብብር እንደ ሚዲያ ለመስራት እኛም ቁርጠኛ መሆናችንን በዚሁ አጋጣሚ ለመናገር እንወዳለን። የሀዲያ ስፖርት መሰናዷችን አሁንም እንደቀጠለ ነው የሚገኘው። የዜና ሰዓት ላይ እንገኛለን። ባለን ሰዓት ላይ መንካት የማንችላቸውን አለም አቀፋዊ ጉዳዮች እንዲሁም ሀገር አቀፋዊ ጉዳዮች፣ በሳምንቱ የተከሰቱ ስፖርታዊ ክስተቶች ምንድናቸው? ባልደረቦቻችን ሄኖክ ደስታና ዘሪቱ ኤልያስ ያጠናከሩት ዜና አለ። ዜናውን ተከታትለን እንመለስ።